ሰላም ጤና ይስጠልን። ውድና የተከበራችሁ የቻናላችን ቤተሰቦች እንደምናላችሁ። እግዚአብሔር ይመስገን በጣም ሰላም ነኝ። እንግዲህ ሀረግ ድራማ ክፍል ስልሳ ስምንት ላይ ኤፉ ውጭ ወታ ነበረ እያለቀሰች ይህን ገኒን እናትነት ስትሰማ ራሷን ፌንት በመስራት ውጭ ላይ ወታ እላይ እንዳለች እንግዲህ የአፊት ሰዎች እያዩዋትና ለአፊት ይደውሉላታል። የአፊትም ይሄን በሰማ ጊዜ መጣዊ በማለት ምን ሆነችቤ ንግስቴ ምን ሆነችቤ በማለት መኪናውን ይዞ እየሮጠ ይመጣል። የዚህ ጊዜ ነይ ከዚህ ያለሽበት ቦታ ቆሻሻ ነው፣ ነይሽ ልሄድ በማለት ይለምናታል። ድሮም ከቆሻሻ ቦታ ነው የተገኘሁት ንጹሕ መሆን ፈልጋለሁ አትንካይ በማለት ትጨቃጨቀዋለች። ካሁን በኋላ ስለ ናታንም ስለምንም ላገባህም አልፈልግም እንደፈለግክ መሆን ትችላለህ፣ አልፈልግም በማለት አንተም ናታንም ገደል መግባት ትችላላችሁ ትለዋለች። ይህ ጊዜ እንደዚህማ በስሜትና በንዴት ነሽ፣ ጥዬሽ ሊሄድ አልችልም፣ በፍጹም ይሄን ድርጊት አላድርገውም በማለት እንደ በማለት ይናገራታል። የዚህ ጊዜ ምን ሆንሽ እንኳን ብዬ እኮ አልጠየኩሽም እያለቀሽና በስሜትና በንዴት ውስጥ ስለሆንሽ ያ ከረፈፍ ነው፣ ናታን እንደዚህ ልብሽ ነው የሰበረው በማለት ይላታል። አይመለከትህም በማለት እንግዲህ እሷን በልክ ይዞ ወደ መኪና ውስጥ ይጨምራታል። ይፉይም በዚህ ሰዓት በሩን ክፈትልኝ፣ መሄድ አልፈልግም ከአንተ ጋር ብትለውም እሱ መኪናው ገብቶ ይቆልፍባታል። የዚህ ጊዜ መውጣትም አትችልም፣ መሄድም አትችልም። ይዟት ቀጥታ ወደ የአፊት ቤት ይዟት ይሄዳል። የዚህ ጊዜ እንግዲህ የአፊት ቤት ይዘው ሄዶ እሷም በማልቀስ ሁሉን ነገር እንትን በማለት በንዴት እራሷን እንትን ብላለች። በቃ አሁን ላይ ያለችበት ሁኔታ ፍጹም እንትን ሌላት አልቻለም። ከነ ልብሷ ውስጥ ገብታ ማልቀሷን ቀጥላለች። አፊትም ተነሽ ውጭ እያለ ቢያዳምጣትም የምትለውን ወሬ ሊያገኝ አልቻለም። እንግዲህ የሰማችሁና በቃ የምታስታውሰው ናታንን ነው። ናታንን እንግዲህ አብረው ባሉ ጊዜ እኔ ከየትም ብዬ ነግርሻለሁኝ ፈልጌ አመጣቸዋለሁ በማለት ነበረ እየነገራት ያለው። እሱም ግን ያን ሰዓት እናቷ እንደሆነች እኮ አያውቅም እናታን። ነገር ግን በህልሙ ሲጨነቅና ሲጨነቅ የነበረው ሁሉ ነገር የነበረበት ሁኔታ ነው እና እሷም ደግሞ ያን ሰዓት ቤተሰቦችሽን እኔ ከየትም ብዬ ፈልጌ አመጣልሻለሁኝ ያላትን እያስታወሰች ዋሽ ተኸኛል በማለት በቃ እያስታወሰኝ በማልቀስ በማዘን በቃ ሁሉ ነገር ልቧ ተሰበረ ማለት ነው። ወደ ሉሊት ጋን አቦ ሉሊት ትመቸኛለች ትዋነን፣ እሷ ብቻ የምር ኤፉዬም፣ ትችላለ ፉዬ በለቅሶ በጭንቀት እንትና ደግሞ ሉሚት ደግሞ በዚህ በምትተዋወኑበት ላይ ተዋኝ አንደኛ ነች። እንግዲህ ማን ነች ሲ እንደዚህ ኩነሽ ሜካፕ ተቀባብተሽ ወዴት ነው የምትሄጂው? በምትላት ሰዓት ምን አገባሽ፣ የትስ ብሄር የሚል መልስ ትሰጣታለች። እሷም ይሄንን መልስ ጺም ይሄን መልስ ስትሰም እንደዚህ ስትላት፣ እና ታዲያ እኔ እንዳንቺ ፊትሽን ፊቴን ሁሉ ሜክአፕ መቀባት አለብኝ፣ ጠብስቴክና ኩል ነው የተቀባሁት፣ ሌላ ምን ታይደረገ፣ እንደውም አንቺን ሳስታውስ ሳስታውስ የሆነ የሚጨንቅ ነገር ይሰማኛል። አንቺን ባይ ጊዜ ስትላት ያኔ ገፍትራ የጣለቻትን ስታስታውስ እንግዲህ ምን እንደምትሆን ሁሉ ሊት አላቅም እና ሉሊት ም ይሄን ስትላት አንቺ እንትቃሉሽ ብዙ ታወሪያለሽ ብላ ተታተ ሄዳለች ማለት ነው። እንግዲህ እዚህ ጋር እንግዲህ ራሷን ስትስት ነው የሚታየውን። ማነች ገኒ ገኒ። እንግዲህ ራሷን ስታለች ራሷን በመሳት ይሄን ስሰማ በቃ ሄዳለች በምትባል ጊዜ እራሷን ሳተች። የዚህ ጊዜ ገኒዬም በቃ ወደ ሆስፒታል እኔ ምታስቀኝ ቤዚ ነች። ቤዚ ውሃም ጭንኳን ስትባል ከነ ባልድ ይዘው ሄደች። ከነባልድ እንዲህ በብርጭቆ እንዴት ይዘሽ እንትናቴ ብትባል እኔ ብርጭቆ የት እንዳለ አላውቅም በማለት ትወራለች። ሁለተኛ በእጅሽ እንደዚህ አድርጌ የለም ሲላት አንስታ ስዘፍቀው በአንድ ፊቱ ገላን ጠቢ ገላ ጠቢ ሲላት ሳቄ ነው የመጣው ማለት ነው። አሁን ላይ እንግዲህ ግን ይህም ወደ ሆስፒታል በመሄድ ታከመች። ሁለተኛ በቃ ለእሷ ብላ ነው ለልጇ ብላ ሰራተኛ ሆና የኖረችውና፣ በቃ ልጅ ከሌለች መሄድ እንፈልጋለሁ በማለት ወጣ ትሄዳለች። ገዛም እንግዲህ ሹ ስሙ በዚህም በቃ ብዙ ጊዜ ሳስፈራራሽ እንትን ስልሽ ቆይቻለሁ። ስለዚህ አሁን በራሴ ፍቃድ ይሄዳለው በማለት ትሄዳለች ማለት ነው። ይህ ጊዜ ናታንም ሁሉም ነገር አዲስ ስለሆነበት በምን ነበረ ስታስፈራራሽ የነበረው ይላታል ወይዘሮ ገኔ። እሱም ግን እሷን በቃ ያለፈ ነገር ነው ተው ብላ ደንገጠች። ቤዚ ያለፈ ነገር ነው፣ ስላለፈ ነገር እንትን ማለት አያስፈልግም በማለት ወደ ቤቷ ወደ ዳጌና ወደ ቤኒጋ ትሄዳለች። ገኒም እዛ ሂዳ በመደወልና ወደ ናታን ጋ ልጄን አደራህን አደራህን እያለች እንግዲህ ምን ማድረግ እሱ ጋ ነው ያለችው እሱ ጋ ነው ያለችው ምንም አትሆንም በማለት ይነግራታል ማለት ነው። እንግዲህ ወይዘሮ ገኒም ቤተሰዋ ሰዋ ሄዳ ከዳጊና ከ ቤኒ ጋራ መኖር ጀመረች ማለት ነው። የዚህ ጊዜ ሁሉም ነገር አድሶባቸዋል። እሱ ጋር እንደዛ ሄደ ስትባል ቢኒም በሀሳብና በጭንቀት ውስጥ በውጥረት ውስጥ ይሆናል። ሁለተኛው እሷም መንገድ በዚህ ሰዓት ጭንቀት ልጅ እያለች ለልጇ ብላ እናት መሥዋዕትነት ትከፍላለች። ያው ባለመነገሯ እንግዲህ ስትሰማም ማነች ይፉዬ ምንም ልታቅና ልትረዳ አልገባትም። ስለዚህ ተረጋግታ በቃ ትመጣለች በማለት መልስ ይሰጣታል። ወይዘሮ ገኒ ግን ይሄን ሰማሽ ብላ ከልጇ ከዳጊን እቅፍ አድርጋ ስትኖር፣ ይሄን ሳይ ግን እናትናት እናያስታወስኩት። የምር እንደዚህ ቤተሰቦቻችን እቅፍ የሚያረጉን እስሩ እስሯ ውስጥ አድርጋ ስታለቅስ እቅፍ አርጎ ከእናቱ ጋር ሆኖ እንትን ያለው እንግዲህ ተረጋግታ ኤፉዬ ትመጣለች፣ መጣለች ወይም ተንተበለ ራሷን ታረጋጋ በማለት እንግዲህ፣ ኤፉዬም ወደ ዛውና ታማን ነው አፌት ጋር ቁጭ ብላለች፣ በለቅሶና በጭንቀት እሱም፣ ትንሽ በቃ ልብስሽንም ቀይሪ፣ ምግብን ብይ ከመጣሽ እኳ አልበላሽም ሲላት፣ አልበላም አልቀይርም እያለች መልስ ሰጠዋለች። ነይ ልብስ ገዝቼልሽ እስከምመጣ እሱ ትሆኛለሽ አመጣልሻለሁ ልብስና ቀይሪ እያለ ሲላት እሷ አልቀይርም አልበላም እያለች ራሷን እንትን ትንስላለች። እንግዲህ እኔ ኳይሽ ምንም እንኳን እንደሆንሽ አልጠየቅኩሽም። ምክንያቱም እንደዚህ ስሜት ውስጥ ሆነሽ ምን አገባህ? ምንስ በሆን ምንም አደረገ ምን አገባህ? በማለት መልስ ትሰጠዋለች። እሷን እንግዲህ የዚህ ጊዜ ያ ባዶ ያፌትም በራሱ ማራሱክ ኤፎንም ያው ስለሚፈቅራ ኤፎንም አብሮ አድርጓታል። ናታንም እንግዲህ በጭንቀት በእንትን ሳል ነግራት እሱ ቀድሞ ኔ ግን ናታን ይደርስላታል። ከዛ ከቆሻሻ ቦታው ነበር የመሰለኝ እንግዲህ ወስዷታል። ማን ነው ስሙ ወይኔ ያፌት ማለት ነው። ወደ ህዋን ጋር ስንሄድ ህዋን እንግዲህ ይህ አፌት ሰዎች እንደሚከታተሉ አታውቃለሽ፣ ግን ጀግና ናት። እዚህ ስራ የገባሁት የእሱ ሰርግ እንዳይደረግ እያለች ሀሳቧን ስትነግረው ነበር ለጓደኛዋና ለፖሊሱ። ፖሊሱ ደግሞ ያፈቅራታል፣ ይፋቀራሉ። እሷም አሁን እኔ እንኳን እንትንብል ቦታ ስለሚቀያይሩ ሴቶች ጋር ስለምገባ እኔ እነሱን ማጥፍቼ እጠፋለሁ፣ እንጂ ዝም ብዬ እንትን አልልም። ስለዚህ እኔ እንትን ብል እንኳን እንትን እንዳትል በማለት ሁለት ቀን እንደዚህ ስንትን ካልክ ነው መምጣት ያለባችሁ በማለት ትነግረዋለች። ስለ ፖሊሱ ጓደኛዋ ሪስፔክተሩ ማለት ነው። እሱም እሺ ሊዋንዬ ስትመጪ፣ በጣም ደግሞ ወድሻለሁ እያለ አፈቅርሻለሁ ስላጉንጮልት ስመውና ትሄዳለኝ ግን እኔ እዚህ ስራ ላይ የገባሁት እኮ አባቴ ፍትህን ሳያገኝ ፍትህ አጥቶ ራሱን አጥፍቶ የሞተበት ጊዜ ነው። ስለዚህ አባቴ ፍትህ ፍትህ በማያገኝበት ጊዜ እነዚህ ልጆች ደግሞ ፍትህ ሳያገኙ መሞት የለባቸውም። እዛው አጥፍቼ እጠፋለሁኝ እንጂ በፍጹም ይህን ነገር ሳላደርግ ጭራሽ ስራዬን እንትን አልልም በማለት ትነግረዋለች። እሱም አንቺ ይህንን ብቻሽን የምትጋፈጩ ነገር አይደለም በማለት ይነግራታል። ይሆንም እንግዲህ እሷም እሱም በውሳኔዋ ተስማምተው ህዋንና ጓደኛዋ በዚህ ነገር ይስማማሉ። ነገር ግን ከሁለት ቀን እንደዛ በኋላ ነው እንትን ማለት ያለብህ በማለት ትነግረዋለች ምንም ችግር የለም አሳካዋለሁ፣ በማለት ይለያያሉ። ይህ ጊዜ በቃ እወድሻለሁ፣ ስትመጪ ደግሞ እንጋባለን አይደል? በማለት ያፈቅራታል። አዎ ትለውና ቃል ትገባለት አለች። እንግዲህ እዚ ላይ ከሁለት ቀን በኋላ እንትን ካልክ በኋላ ነው መፈለግም ሆነ እንትን ማለት ያለብህ፣ በማለት ቃል ታስገባዋለች። ይህ ጊዜ እሷም ስማው ትለያያለች። እሱም ስትስመው የሆነ ስሜት ተሰማው እና በቃ እሷን ማየት ማለት ነው። በዚህ ሰዓት እንግዲህ ህዋንም ሄዳለች፣ ያው እንደሚከታተሏትም ታውቃለች። ህዋን አሁን ላይ ያለችበት ሁኔታ ማለት ነው። እሷም እንዳይጋቡ በፍጹም እንዳይጋቡ በማለት አሳቧን ተነግረዋለች ማለት ነው። እንግዲህ እዚህ ጊዜ እሱም እሺ ይላታል። እሷ ግን አሁን ያለችበት ኤፍራታን አታውቅም። ኤፍራታ እዛው እሱ ቤት ነች ያለች ሁኔታ ማለት ነው። እና ለማንኛውም ይህን ይመስል ነበር ኤፍራታ ስቃይ። ከመጀመሪያው ጀምሮ በጣም ስቃይ ነበረ። እንግዲህ የመጨረሻው የእናቷን እንዴት ትሰማል የሚለው ነበረ። እናትሽ ነኝ ሳትላት ራሷ በማዳመጥና በሚዋሩበት ሰዓት ይህን ተረርታ አሁን ላይ እንግዲህ ከአፌት ጋር ተቀምጣለች። ተረጋግታ በኋላ እዛ ትመጣለች። ወንድሟን ማን ነው ዳያጌን፣ እናቷን በቃ ምን ትላቸዋለች? ማየት ትፈልጋለች አትፈልግም? ከተረጋጋች በኋላ ለምን እንደዚህ ያደረገችው እኮ ለእኔ ነው እናቴ በማለት ባለመናገሩ እንደሌል ይችላል እንዳትጎዳ ብለው ሊሉ ይችላል። ሂዳ እንግዲህ ስትረጋጋ እቤቷ ትሄዳለች ብዬ አስባለሁ። እና ለነበረን ቆይታና እናመሰግናለን። በቀጣይ በአዲስ ራምስ ከምንገናኝ መልካም ጊዜ። ላይክ፣ ሰብስክራይብ እያደረጋችሁ ለቤቱም አዲስ የሆናችሁ የደወል ምልክቷን በመጫን ቤተሰብ የሆኑ ከምንም በላይ ሰላም ለሀገራችን፣ ሰላም ለህዝባችን ሰላም ለሁሉ ዓለም ይሁን። ተቀጣይ እስከምንገናኝ መልካም ጊዜ። ባይ ባይ።